አስተያየታችሁን ኮሜንት ላይ ጻፉልኝ። ዛሬ ይዤላችሁ የመጣሁት ማሸሜል አሰራር ነው። ቡድን የተከበራችሁ ሰዎች አሰላሙ አለይኩም ወረመቱላ ወረካቱሁ። እንግዲህ ዛሬ ባሸሜል ምንድን ነው ሰማሻ ማሸሜል አሰራር ነው። ማሸሜል ለመስራት ምን ምን ያስፈልገናል? መጀመሪያ የሚለው ሽንኩር ፍልፍል፣ ባረድ፣ ቲማቲም እንዲሁም ለሀመፍመ እዚህ ደግሞ መኮረኒ ይህ ደግሞ የተፈጨ እንትን ያስፈልገናል ነጭ ሽንኩርትና ዝንጅብል ማለት ነው። ከዛ ሀምሳውን እንሰራለን። ሀምሳውን ከሰራን ከጨረስ ነው በኋላ ክሬሙን እንሰራለን። በቃ ቆይታችሁን ከኔ ጋር አድርጉ አንዳንድ ነገሮች ነገሮችን እንማማራለን። ቅሬታ ካለ ኮሜንት ላይ ጻፉልኝ። እናንተም ያላችሁን አስተያየት ልምዳችሁን፣ ምን መጨመር ማለት ምን አለ መጨመር እንዳለብኝ ኮሜንት ላይ ጻፉልኝ ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱ ውዶቼ ፍቅሮቼ ማሮች ብላልኝ ሀቢባ በቃ የሰው ደስታ የሚያስደስታችሁ በሰው ደስታ የምትደሱ ሰዎች ሰብስክራይብ እያደረጋችሁ አበረታቱ አይከፈልበትም ይሄን እንክፍች ቁፋች ቁፋች ወንጭ ምራታ አልበጣ ፍርጥልያሽ አናጣ ሀለችሁ ሀለ ሰውት 50 በስ ዘሃጣ ይሀብ ወይ ቅርታ፣ አንዳንዱ ሰው እንትን ይወዳል፣ ዘይት በጣም ይወዳል። አንዳንዱ አይወድም። ምን ግን ብዙ ዘይት ስለማይወዱ ትንሽ ነው ማደርገው፣ ዘይት አላበዛም ማለት ነው። ሰዎች ብዙ ጊዜ ዘይት አይወዱም፣ ትንሽ አድርግ ያለው። ሽንኩርቱ እየበሰለ ነው። ሽንኩርቱ ከበሰለ በኋላ አለጡ የምንጨምረው ጨምረው እንትኑ ነው ለሃን መፍሩ ነው የምንጨምረው፣ ምክንያቱም ስጋው ውሃውን ይላል ይመጥና ይበደም ይጣበሳል። እሺ አይኖረውም። እና ውዶቼ ማለት ነው። እስኪ አረብ ሀገር ላይ ምን አጋጥሟችሁ ያውቃል? ምግብ ስሰሩ ወይም ደግሞ አዲስ መጣችሁ፣ በቃ የቋንቋ ለመግባባት ምሳሌ፣ ሳህን አንጡ ተብላችሁ፣ ጭልፋ ጭልፋ አንጡ ተብላችሁ፣ ማንኪያ ውስዳችሁ ታውቃላችሁ? አጋጥሟችሁ ያውቃል እንደዚህ አይነት ነገር? እኔ ምን አጋጥሞኛ ቃል መሰላችሁ ሴትዬ እንትን ውሃ አንቺ ስትለኝ ማለት ነው፣ ማይ ስትለኝ እንትኑን ወሰድኩላት። እንዳትስቁ ማለት ነው፣ ሰሀን ወሰድኩላት። ሀመስ የመጀመሪያ ጊዜ የዋለ መግባባት ያለ ነው፣ ይፈጠራል። እናንተ ስናገጥሟችሁ አውቃለሁ። መጀመሪያ ጊዜ እንደመጣሽ አንቺን ከሆነ ስግዬ ምን አገጥሙሽ አውቃለሁ። ስሬስ ግን ቡናሽን ማንፈቅ ነው የምታውቂው አንቺ የመጣሽ ጊዜ እንዲቀን ቋንቋ እኮ ነሽ ገና ሀ ብለሽ አረባ ጋር ስትመጪ ምሽ፣ ያኔ ከለመድሽ በኋላ አዲስ እንደ እንደመጣሽ ገና አዲስ ነሽ ለፍሬሽ እንደነበርሽ፣ ያኔ ታሪና ሮሂን ማተቀ ታሪ ሲዱሽ በእጃቸው እንዲህ እንዲህ እያረጉ ሮፌ በእጃቸው ሂጂ ሂጂ ኖሚ ሲሉ ደግሞ አንሻ እንደዚያ ተጋደሚ አጋጥምሽ አያውቅም። እንደ ኧረ፣ እኔ እናቴ፣ ወይ በእናታችን፣ እንደ አዲስ የመጡ ሰዎች አውቀውታል እሱን፣ ሀረካቱን እንዴት እንደ ነበር አሁን ይሄ እንደዚህ ጠብስ ይላል። በደንብ መጠበስ አለበት። ስጋቸው በቃ ማለት በደንብ መብሰል አለበት። አንዳንዱ ሰው ባህራት ይጨምራል። የተለያዩ ባህራቶች ባህራቶችን ዝርዝር እንደዚህ እንደዚህ እያል ተናገርኩት። ሁሉም በየቤቱ ይለያያል። አንዳንዱ ሰው ብዙ ባህራት አይወድም። እንደዚህ የሚጨምሩት ነገሮች ይለያያሉ። እኛ ቤት ግን የምንጨምረው እንትን ባህራት ምክሶች፣ እና ይሄን ማጂክ

ከዛ አብራችሁን ቆዩ እስከ መጨረሻ። ኤው እንትሬን ሰርቼ ጨርሻለሁ። ሶል ወይ ፒክቸር ኦር ቪዲዮ ሶል

ማቶፋላሳብሬ ለዚህም ሰው የአድል አል የአድል እንቲት ናይዲከሪ እና እንደዚህ ታደርጋላችሁ። በደምብ ክሬም ስለሚደርቅ ነሽፍ እንዳይሆንባቸው ለሰዎች ሲባሩ እንደዚህ ታደርጋላችሁ። እኔ ሰዎች በጣም ክሬም ስለሚወዱ ነው። በነገራችን ላይ በየቤቱ ይወዳል፣ ይለያያል። ሁሉም ሰው አንድ አይደለ። አንዳንዶቹ ቤት ክሬም አይወዱ፣ አንዳንዶቹ ቤት ደግሞ ደረቃ አይወዱ። ሁሉም እንደ ባህሪያቸው ነው የሚሰራው። ግን ደስ የሚለው ሲበሉት የሚጥመው ያልደረቀ ነገር ነው ነው የደረቀ ፈጣሪ ትግስቱን ሲጠይ ማሻአላ ተባረከ። ከዛ ምን ታደርጋላችሁ፣ ይሻላል ማስ ማስ ማስ ማስ እንዴ ፍላጎታችሁ ነው። ብዙ መጨመር ትችላላችሁ፣ ማብዛት መቀነስም እችላላችሁ። እኔ እጅን በደንብ ታጥቤ፣ ምግብ ስትሰራ ጽዳት አለ። ለምን ምንድነው የሚባለው? አለበት እንዳትልኝ። ግን በነገራችን ላይ ቪዲዮ በጣም ስም ስለምፈራ፣ ስም ሁሉ ይጠፋብኛል። ይሄን ይመስላል ከወዱታላችሁ ላይክ አድርጉ። ውዶቼ የፍቅሮቼ ማሮቼ መጨረሻው ደግሞ ምን ይመስላል የሚለውን አብረን እናያለን። አብራችሁን ቆዩ። ይሄው ጨምር ያለው እስከሚመስል መጨረሻውን እስከምናይ ድረስ አብራችሁን ቆዩ። ይሄው ምግባችን ተሰርቶ ሲጨርስ ይሄን ይመስላል። ከወደዳችሁት ላይክ፣ ሸርት፣ ሰብስክራይብ ማድረጋችሁን አትርሱ። ቀጣይ እስከምንገናኝ፣ ሰላማችሁ ይብዛ።